ሰላም ቤተሰብ እንዴት ናችሁ? ደህና ናቸው። እኔ እንደኔ ጉጉት የጠበቀ ማን ነው ግን አይሚ ና እኔ የሆነ ለምናገር ማለት ነው። እንደዚች አልጠበቅኳትም ማለት ነው። እና እኔ አብዛኛዎቹ ደግሞ የሆነ አለው አለው ማለት የምትወዱ ሰዎች አላችሁ። ገባችሁ አደለ? ብሩኬ ቤት በቀኔም መብቴ ነው ከአይሚ ውጭ ወደ ውጭ። ሰማችሁ አደለ? ብሩኬም ደግሞ ሲጀመር ማለት ነው። ብሩኬ ከመጀመሪያ ጀምሮ ራሱ የሚገባችሁ ገብታችኋል ብሎ እያወራ ነበር። እሱ ማለት ደሞ እንደ ተቃላቸው ብሩኬ እኛን ለማናደድ ና ሀይሚን ለማናደድ ነው ይዟት የመጣው ማለት ነው። ሌላኛው ደግሞ ሀይሚ ምፍታ ቤት የለቀቀችው ቪዲዮ ና ብሩኬ ያወራው አንድ አይነት ነው። ቆይ ከመቼ ጀምሮ ነው ኢትዮጵያ ውስጥ አሁን ቀርጾ አሁን ነው ኢዴቲንግ አድርጎ ምን አድርጎ አሁን ነው የሚለቁት ማለት ነው። አብሮ አንድ ላይ ነው ቀርጾ እየለቀቁት። ምክንያቱም ብሩኬ ዛሬ የመጣው እንዳለ እያወራው ማለት ነው ሀይሚ ያለችውን ነበረ። ምክንያቱም እንዴት መሰላችሁ እንደዚህ ስሜን ሜንሽን አታርግ እያለች ነበረ። እና ደግሞ ልደቷ ደርሰዋል ምናምን፣ ሁሉም ሀይሚ መፍታ ቤት ያወራችሁን እንዳለ ሙሉ፣ ሀይሚ ስለ ሀይሚ ነው ያወራ። ምንም አይነት አዲስ ነገር ያወራ የለም ከኔ የበለጠ። ወይ ከሰማችሁ አላውቅም ንገሩኝ። ነገር ግን እንዳለ ሀይሚ መፍታ ቤት ያወራችሁን ብሩኬ ያወራ ሲቀጥል፣ ልጅቷ ምንም ማውራት አይችልም፣ ምንም ዱዳ ናት። በቃ ምንም ማውራት አይችልም ማለት ነው። በቃ ብሩኬ ነው እንደውም እያወራት፣ ለዚህ መልስ የለኝም እያለች ነበረና፣ እና ልጅቷን ዝም ብሎ ይዟት የመጣው ማለት ትላንትና አሳይሻለሁ ስላላት ለሀይሚ ፉጋራ ብቻ ነው እንጂ ሀይሚ እንደዛ ስላለች ነው እንጂ ይዟት የመጣው ማለት ነው እንጂ፣ እቺ ከየትም አያውቃትም የምሬ ነው እንጂ አላቅም። ወይም ደግሞ የብታጅረ ወንዶች ማለት ነው የሆነ ማጋዜን ውስጥ አለ መሰለኝ ሴቶችን አጠራቅማችሁ ከአንዷ ጋር ስትጣሉ አንዷን አድምዝዝ እያደረጋችሁ የምታወጡ ነገር አለ መሰለኝ አላቅም እንጂ የሆነ በቃል አይደለም የአንዷም ወይም ደግሞ የሚታወቁ የአንዷን ጓደኛ ልትኖር ትችላለች። እንደዛ ነው ይዟት የመጣው እንጂ ልጅቷ በፍጹም ምንም ነገር አታቅም። ለምን እንደመጣችሁላ ግራ ገብቷታል። ገባች አደለ ስታወራ፣ ከብር ስታወራ ካያችሁት ማለት ነው። ለምን እንደመጣችሁላ አታቅም። ቪዲዮ ለመቀረጽ እንደሆነ አታቅም። ስለ ሀይሚም እንደምታወራ አታቅም። በቃ ምንም ነገር አይነት ነገር አታቅም። በቃ ክብር ገገዝ ብላ መጣ የሆነ እንትን ማለት ብቻ ነው መሰል የምትፈልገው። ዝም ብላ ሰላምታ መታ ይሆን አላቅም እና ሰው ሲመጣ አንድ ነገር የሆነ ተነጋግረው ቢመጡበት የሆነ ለመናገር ማውራት ይችል ነበር፣ ግን ልጅቷ ምንም አይነት ማውራት አይችልም ማለት ነው። እና እንግዲህ ከሀይሚ ጋ ነኝ ደግሞ እኔም ልደቴ ማክሰኞ ነው ምናምን እያለች ነበረ። ከሀይሚ ጋር ልትወዳደር ትፈልጋለች ማለት ነው ልጅቷ። ሰምታችኋል። እና ማለት ነው ከሀይሚ ውጪ ወደ ውጪ። ሰማችሁ አይደል? እኔ ምለው እንደዛ ነው። ከሀይሚ ውጪ ወደ ውጪ ማለት ትፈልጋለሁ፣ ምክንያቱም እንደሀይሚ አይነት ሴት አትገኝም። ምንም ብታናድደው ብሩኬን ምንም ብታጠፋ ማለት ነው። ከሁለቱ ውጭ ምንም የሚስማሙት ሰው የለም። ሀይሚና ብሩኬ ራሳቸው ናቸው የሚስማሙት። ራሳቸው ሁለቱም አንድ ላይ ሆነው ሲመጡ ነው የሚያምሩት ማለት ነው። ከሌላ ወንድ ጋር ከሌላ ሴት ጋር ሲመጡ ምንም አያምሩም። አይመስላችሁም? እንደዛ ነው የሚመስለኝ ማለት ነው። በተርፌን የቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ